የዓለማችን ርካሹና ቅንጡ መኪና ኤስሲኦ1 ከዚህ በኋላ እነዚህን የመሳሰሉ መኪኖችን ለመንዳት ቢሊየነር መሆን አይጠበቅበትም። ጀስት በአይዲ ፎር ዋጋ ንደው በቃ አሽከርክረው። ይህንን የመሰለ መኪና የዓለማችን ርካሹና ቅንጡ መኪና። አሁንም ቻይና ዓለምን ማስደመሟን ቀጥላለች። ቻይና እጇን ታጥባ የሠራችው አስደናቂ መኪና ኤስሲኦ1 ዋጋውን ስትሰሙ ደግሞ ትገረማላችሁ። መጀመሪያ ላይ መኪናውን ስትመለከቱት ፐርሽ ታይካን፣ ፌራሪ፣ ላምበርጊኒ፣ ቡጋቲላና ሌሎች ቅንጡ መኪኖች መስሏችሁ ነበር። ነገር ግን አይደለም። ይህ የቻይናው ርካሹና ቅንጡ መኪና ኤስሲ ኦዋ ነው። ዋጋውን ስትሰሙ ደግሞ እጅግ ትደመማላችሁ። በጣም ርካሽ የሚባል ዋጋ ነው። ለመሆኑ ቅንጡ ማለት ምን ማለት ነው የሚለውን ክርክር አላነሳም። ነገር ግን እንዲህ ያሉ መኪኖችን ለመንዳት ቢሊዮነር መሆን መቅረቱን ላበስራችሁ ወዳለሁ። ይህ የቻይና መኪና ርካሽ ነው፣ ነገር ግን ቅንጡም ነው። ይህ እንዴት ሊሆን ይችላል? ርካሽነትንና ቅንጡነትን እንዴት አያያዝካቸው ትሉኝ ይሆናል። ሰላም የተከበራችሁ የቻናሌ ቤተሰቦች እንደምንሰነበታችሁ። እኔ ኢንጂነር ጎሳ ነኝ። ዛሬም እንደተለመደው ስለ መኪኖች ልናወጋና ልናወራ እዚህ ተገናኝተናል። ይህንን ፕሮግራም ስትከታተሉ ከእናንተ የሚጠብቀው ነገር ላይክ እና ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምንጠይቃችሁ፣ ላይክ ሰብስክራይብ አድርጉ። ይህ መኪና እርካሽ፣ ነገር ግን ቅንጡ መኪና ነው። መኪናው የሚገርማችሁ ከዜሮ ተነስቶ 100 ኪሎ ሜትር ለመጓዝ 2 ሰከንድ ከ9 ማይክሮ ሰከንድ ብቻ ነው የሚፈጅበት። ይህም ዓለምን ያስደመመ ጉዳይ ሆኗል። ምናልባትም ከነ ሮልስሮይዝ፣ ቤንትሌ፣ ኦስቲን ማርቲን፣ ፌራሪ፣ አውዲ፣ ፐርሽ፣ ላንድ ሮቨር፣ ከሌክሰስ ና ከካዲላክ የመሰሉ ሌክዠሪ መኪኖች የተሻለ አክሰለሬሽን አለው። ምናልባትም ይህንን ድንቅ ብቃቱን ስመለከትለት ለዚህ መኪና ቅኔ የመቀኘት አምሮኛል። እስኪ ስሙኝ ሮልስሮይዝ፣ ፌራሪ፣ ኦስቲን ማርቲን፣ አውዲ ጉድህ ነው እንግዲህ ካዲላክ፣ ሌክሰስ፣ ቴስላ፣ ጀኔሲስ አዘንኩኝኔስ ሌግዠሪ ነኝ ብለ ስትዘባነን መጣ ኤሶዋነ ብዬዋለው። የተከበራችሁ የቻናሌ ቤተሰቦች እጅግ አስደናቂ ነው። በርካሽ ዋጋ ሌግዠሪ መኪና ተገኝቷል። ነገሩ እኮ አሁን የገባኝ አሜሪካ የቻይና ስም ሲጠራባት አቤቱ ማረን የምትልበት ምክንያት ገብቶኛል። አሜሪካ አቤቱ ማረን፣ ቻይና ደግሞ ማስደመሟን እንደቀጠለች ነው። ሻኦሚ SC01 ምናልባትም ስለዚህ መኪና ስነግራችሁ አሁን ደግሞ ሁሉም ሰው የቅንጡ መኪና ባለቤት ሊሆን ነውን ትሉ ይሆናል። በእርግጥም እውነት ብላችኋል። መኪናው በጣም ርካሽ ነው። ነገር ግን እንደምትመለከቱት ሌግዠሪና ቅንጡ መኪና ነው እና ታዲያ ሁ ማይነሱ ማን ፌራሪ ነርቶ ማን ቢዋይዲ ነዳል ብላችሁ ካሰባችሁ በሉ ይሄንን መኪና ለመግዛት ተዘጋጁ። የተከበራችሁ የቻናሌ ቤተሰቦች ስለ መኪናው አንዳንድ ነገሮችን ነገሮች ልንገራችሁ። መጀመሪያ ዳይሜንሽን፣ ይህ መኪና ርዝመቱ 4106 ሚሜ ሲሆን ስፋቱ ደግሞ 1830 ሚሜ ነው። ቁመቱ 1170 ሚሜ ሲሆን ከሶስቱም ዳይሜንሽኖች ቁመቱ አነስ ያለ ሲሆን ርዝመቱና ስፋቱ ተመጣጣኝ የሚባል ነው። ዊል ቤዙን ስንመለከት 2503 ሚሜ ሲሆን ከጎማ ጎማ ያለውን ስፋት ሲያመለክት ነው። ቶፕ ስፒዱ 200 ኪሎሜትር ፐርሃውር መጓዝ ይችላል። ይህም ትላልቅ ከምንላቸው መኪኖች የተሻለ ስፒድ አለው። በአጭሩ ለማስረዳት ያክል ግን በዚህ ስፒድ የትኛውም የኢትዮጵያ መንገድ የሚችለው ስፒድ አይደለም። ፓውሩን ስንመለከት 320 ኪሎዋት ሲሆን ቶርኩ ደግሞ 560 ኒውተን ሜትር ነው። ከዜሮ ተነስቶ እስከ 100 ኪሎ ሜትር ለመጓዝ 2 ሰከንድ ከ9 ማይክሮ ሰከንድ ብቻ ይፈጅበታል። የተገጠመለት የባትሪ ቴክኖሎጂ ሊቲየም አዮን ተርነሪ ባትሪ ሲሆን አቅሙ 60 ኪሎዋት አወር ነው። በአንድ ጊዜ ቻርጅ ደግሞ 520 ኪሎ ሜትር መጓዝ ይችላል። ይህ መኪና በብዙ ካምፓኒዎች ጥምረት የተሰራ ሲሆን ሻኦሚ የተባለው የስልክ አምራችም አንዱ እንደሆነ እየተነገረ ይገኛል። የተከበራችሁ የቻናሌ ቤተሰቦች መኪናውን እንደተመለከታችሁት ነው፣ እንደተደመማችሁበትም ጥርጥር የለኝም። አሁን ደግሞ ዋጋውን ልንገራችሁ። ወደ ዋጋው ከመግባቴ በፊት ግን ይህችን መኪና የቻይና አውቶ ጆርናሊስቶች ከሌሎች ሱፐር ካሮች ጋር አወዳድረዋት ነበር። እንደምትመለከቱት 我們的小跑車 SC01

የስፖርት መኪናው በጣም አይለኛ ነው ብዬ አስባለሁ። በመኪናው ላይ የደረሰው ጉዳት 45 ዮሐን ነው፣ በደንብ በማጽዳት ይስተካከላል። ሃሃሃ ወንድምዩ በጣም ያምራል። ቀላል ክብደት ላላቸው ተሽከርካሪዎች ተስማሚ ያልሆነ ትራክ በል እንጂ በሚቀጥለው አመት ለጎማ ማሞቂያ ስለ መዘጋጀት እንነጋገር። በውድድሩ ላይ እንድንሳተፍ እድል ስለሰጣችሁን እጅጉን እናመሰግናለን። ከእነዚህ ሱፐር መኪኖች ጋር አንድ ላይ መወዳደር እጅጉን ክብር ነው ለኛ ሲል ጽፏል። ይህ መኪና አሁን ላይ በቻይና እየተጠራበት ያለው ዋጋ 30ሺ የአሜሪካን ዶላር ነው። ይህ ገንዘብ ማለት የ2024 ሆንዳ አኮርድ፣ የ2025 ሆንዳ ሲቪክ፣ የ2024 ቴዮታ ፕሬዮስ፣ የ2024 ማዝዳ ስሪ፣ የ2025 ቼቭሮሌት ኢኮኖክስ የተባሉ መኪኖችን የሚገዛ ጥቂት ገንዘብ ነው። አስቡት እንግዲህ በዚህ ገንዘብ ይህን የመሰለ መኪና ስታገኙ ምናልባትም በዩዝድ ደረጃ በዚህ ገንዘብ የምታገኛቸው መኪኖች ቶዮታ አቫሎን፣ የሃያ ሃያ ሃዩንዳይ ሶናታ ሃይብሪድ 2023 እና መሰል መኪኖችን በዩዝድ ልታገኙበት የምትችሉበት ጥቂት ገንዘብ ነው። በዚህ ገንዘብ ግን ሌግዥሪ የሚባለውን መኪና ኤስሲኦ ዋን ልታገኙ ትችላላችሁ።